በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ እስራ ወረቡዕ ለመስከረም በዛቲ ዕለት አብ ቅዱስ ጎርጎርዮስ መነኮስ ዘእም ላይ ግብጽ አረፈ። አንድ አምላክ በሚሆን በአብ በወልድ ወመንፈስ ቅዱስ ስም መስከረም ሃያ አራት በዚህ ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። የዚህ የቅዱስና የተመሰገነ ጎርጎርዮስ ወላጆቹ ደጎች ናቸው፣ በዚህ ዓለምም ገንዘብም እጅግ ባለጸጎች ነበሩ። ይህን ልጃቸውን ጎርጎርዮስን በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተክርስቲያንም ትምህርት ሁሉ ስጋዊም የሆነ ጥበብን ቋንቋንም አስተማሩት። ከዚህ በኋላ የሀገራቸው ኤጲስቆጶስ ወደሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ጭኖ አናጉንስጢስነትን ሾመው። ከዚህ በኋላ ወላጆችም ሊያጋቡት አሰቡ። እርሱ ግን ይህን ስራ አልወደደም። ሁለተኛም ወደ ጳጳስ ወስደው ፍጹም ዲቁናን ተሾመ። ወደ አባ ጳቁሚስ አዘውትሮ በመሄድ ከእርሱ የእግዚአብሔር ሕግ የሚማር ሆነ። ከወላጆቹም ብዙ ገንዘብን ወስዶ ወደ አባ ጳቁሚስ አቅርቦ በየገዳማቱ ለሚሰሩ ህንፃዎች ስራ ያድርግለት ዘንድ ብዙ ልመና ለመነው። እርሱም ተሳትፎ እንዲሆንለት ለህንፃ ቤተክርስቲያን፣ ለመነኮሳት ቤት መስሪ አደረገለት። ከዚያ በኋላ ቅዱስ ጎርጎርዮስ ዓለምን ትቶ ጥሪቱን፣ ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳኩሚስ ሄዶ የመንኩስና ልብስን ለብሶ በጾም በጸሎት በመትጋት በመስገድ በትህትና በቅናት በፍቅር ጋር ይታገል ጀመረ ይጋደል ጀመረ አራያነቱንም ምሳሌነቱንም ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የከፋች ስራቸውን እስከተው ንስሐ ገብተው ንጹሐን እስከሆኑ ድረስ ተጋደሉ። ከአባ ጳቁሚስም ዝም ዘንድ አስራ ሦስት ዓመት ኖረ። አባ መቃርስም ወደ አባ ጳቁሚስ በመጣ ጊዜ ሰውነቱን በማርከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖችን ኖረ። ከዚያ በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳቁሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎርዮስን አዘዘው። እርሱም አብሮ ሄደ። ከእርሱም ዘንድ ብዙ ዘመናትን ኖረ። ከዚያ በኋላ በዋሻ ብዙዎችን ይኖር ዘንድ በዋሻ ብቻውን ይኖር ዘንድ እንዲያሰናብተው የከበረ አባ መቃርስን ለመነው። እርሱም እንደወደድከ አድርግ አለው። ያን ጊዜ ወደ ተራራ ሂዶ ታናሽ ዋሻ ቆርቁሮ በውስጧ ሰባት ዓመት ኖረ። አባ መቃርስም በየዓመቱ ሁለት ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ የልደቱ በዓል፣ ሁለተኛ የክብር ባለቤት ጌታችን ኢየሱስ ክርስቶስ በተነሳባት የትንሣኤ በዓል ቀን ከእርሱ ጋር ስጋውን ደሙን ተቀብሎ ወደ ቦታ ይመለሳል። አባ መቃርስም ስለ ስራ ሁሉ ይጠይቀዋል። እርሱም የሚያየውን በእርሱ የሆነው ሁሉ ይገልጽለታል። አባ መቃርስም ሊሰራው የሚገባውን የምንኩስና ስራ ይሰራ ዘንድ ያዘዋል። በተጋድሎ ውስጥም ሀያ ሁለት ዓመታት ሲፈጸሙለት የዚህ የድካም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከሶስት ቀን በኋላ ከዚህ ከኃላፊው ዓለም ወጥተህ ወደ ዘላለም ሕይወት ትገባለህ አለው። ስም በአስቄጥስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው። እነርሱ ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከሶስት ቀንም በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔር ምስጋና ይሁን እኛንም በጻድቁ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚህ ቀን ክብሪ ግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከሰባ ሁለቱ አርድት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴን ሀገር ከታላላቆቹ ከምሁራኖቹ ነው። እርሱም ክብሪ ግባውና በጌታችን በኢየሱስ ክርስቶስ አመነ፣ አገለገለውም አጽናኝ የሆነ የመንፈስ ቅዱስን ጸጋ በሐምሳኛው ቀን ከተቀበለ በኋላ ወደ ብዙዎች ሀገር ሂዶ ህይወት የሆነውን ወንጌልን ሰበከ። መግኒን ወደሚባል ሀገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችንም ልቡና ብሩህ አድርጎላቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ህይወት የሆነውን ወንጌልን ትእዛዞችንም አስተምሮ ቀሳውስትና ዲያቆናትንም ሾመላቸው። ከዚያ በኋላ ከሳቸው ዘንድ ወጥቶ ወደ አቴና ሀገር ተመለሰ። በውስጧም የከበረ ወንጌልን እያስተማረ በዚያ ጊዜ የድንጊያ ወገሩት፣ በድንጊያ ወገሩት የከበሩ ወንጌልን አስተማረ። በዚያም ጊዜ በደንጊያ ወገሩት፣ ጽኑ የሆነ ስቃይንም አሰቃዩት። ከዚያ በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎውን ምስክርነቱን ፈጽሞ የሕይወት አክሊል አክል በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው ጸሎት ይማረን፣ በረከቱን ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱሳን ሰማዕታት የቤተሯ የታይን መታሰቢያቸው ሆነ። በሊቀ ጳጳሳት ገብርኤልም ዕረፍቱ ነው። የሊቀ ጳጳሳት ገብርኤልም ዕረፍቱ ነው የቴዎድሮስና የንጥራዲሞስም የቅዱስ አውሳኔዎስና የንስጢዮስም የዚያኖስም የኢዮስጦስና የወንድሞቹ የአልሶሪ የፍራጦስም የቆዝሞስና የድማያኖስም የተጋድሏቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። ታምሪው ለአቡነ ተክለ ሃይማኖት ጸሎቶ በረከቱ ያሉም ስለ ኩሉነ ሕዝበ ክርስቲያን ለዓለም ዓለም አሜን። ከዕለታት በአንደኛው ቀን ዘወትር ይጠብቀው የነበረ ባለጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው፣ እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዩን አግኝቶ በላዩ ሲያማትብበት አፍሮ ሚስቱን ትቶ ሸሸ። ብፁዕ አባታችንም ሴቲቱን ዞ ወደ በዓቱ አመጣትና የሃይማኖትን ነገር አስተምሮት አስተማራት፣ አሳምኖም የምንኩስና ልብስን አለበሳት። ይህም ነገር በየስፍራው ሁሉ ተሰማ። በውስጧም የሚኖሩ ሰዎች ሰዎች ስለዚህ መሰከሩለት። ብዙዎችም አጋንት ደግሞ እየጮሁ ወደ ዋሻው ደጃፍ ተጠጉ። ድምጻቸውንም እንደ ጦርነት ቀን ፈረስና እንደ ብዙ ሰረገላ ድምጽ ነው። ከጮሆታቸውም የተነሳ የዋሻይቱ አካባቢ ተነዋወፀ። ብፁ አባታችን አቡነ ተክለ ሃይማኖትም ደቀ መዛሙርቱ እጅግ ደነገጡ። አባታችን ተክለ ሃይማኖትም አውቆ ደቀመዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረግከን አሳፈርከን እያሉ። ሁሉም ተበተኑ። ይህንንም ሲናገሩ ደቀ መዛሙርቱ ሰማቸው። ብፁዕ አባታችን አጋንንትን ረገማቸው፣ እጅግም በረታባቸው የሚያደርጉትን አጡ። ባሰበውም ነገር ሁሉ የጌታችን ኢየሱስ ክርስቶስ ይረዳዋልና ከሰይጣናትም ጦር የተነሳ አይፈራም ነበርና በአንዲት ቀድማ አባታችን ተክለ ሃይማኖት በጸሎት ላይ ሳለ እንደ ወርቅ የሚያበሩ ሁለት ቀንዶች ያሉት ታላቅ ዘንዶ መጣ። ብፁዕ አባታችንም ሊውጠው ወደደ። ብፁዕ አባታችን በላይው ስለአማተበበት ዘንዶ ከላይ እስከ ታች ተሰነጠቀ። ደቀ መዛሙርቱን ጠርቶ እና ይህንን ዘንዶ እየው አለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁ አባታችንም እስኪ ከንዳውና ልኩን ወቅ አለው። ቢከነዳው ሰላሳ ክንድ ሆነ። ሰይጣንም አንተ ክፉ ሰው በየቦታው ሁሉ አስጨነከኝ፣ አሁንስ ግን የሸዋን ምድር በሙሉ ተውኩልህ እያለ ከሩቁ ጮኸ። ይህንንም ተናግሮ እንደ ትቢያ በኖ እንደ ጢስ ተኖ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተወው። ብፁ አባታችን ደቀመዛሙርቱን ዛሬ እግዚአብሔር በእጅ ያዋረደውን የሰይጣንን ተንኮል አያችሁን? ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሑድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁን እነግራችኋለሁ በልባችሁ ጠብቁት አላቸው። ያባታችን በአባታችን ጥገኝነት ለመኖር አንድ ብላቴና መጣ። ከደቀ መዛሙርቱም ሄዶ ለብፁዕ አባታችን ንገሩልኝ ብሎ ለመናቸው ለጊዜው ተግባረ እድ ይዘው ነበርና፣ ለአባታችን እስክነግርልህ ትንሽ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊትም ሲሆን፣ ወደ እኔ የመጣውን ብላቴና ለምን ረሳሁት? መምጣቱን ስለምን አልነገራችሁኝም? አላቸው። በነጋ ጊዜ ሚያን ብላቴና ትናንትና በነበረበት ስፍራ በደህና አገኙትና ወደ አባታችን ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላ የምንኩስና ልብስን አለበሰውና በገድሉ የሚከራከርና በሥርዓቱ የሚኖር ሆነ። ልጅም ያልነው አባታችን አቡነ ፊሊጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢትም ይናገራል። ለደቀ መዛሙርቱ የዘነጉትን ሁሉ ያሳስባቸዋል። ዘርአ ሚካኤል የሚባል የግራርያ ሹም ይኸውም ሰሜን ሰገድ ነው። ብፁዕ አባታችንን ጠራውና ቤራ ወደሚባል ተራራ ወሰደው። የሀገሩ ሰዎች የሚሰግዱለት ከባለዛሮች ወገን አንድ ሰው በዚያ ነበርና ወደ ብፁዕ አባታችን አመጡትና አባታችንም ባየው ጊዜ አማተበበት። በላዩ ያደረበትን ርኩስ መንፈስ ጥሎት ሸሸ። ሰውየው ያንን ጊዜ ሞተና ጥልቅ ሽብርም ሆነ። በመልከጼዴክስም በዚያ ስፍራ ቤተክርስቲያን አነጸ። በጻድቃን ደግነት ሀገር ቀናች ተብሎ እንደተነገረ በብፁ አባታችን እጅ ሀገር ዳነች። ከዚያ በኋላ የሀገረ ገዢ የንጉሱን ጠላቶች ለማዋጋት ወደ አረብ ዘመተ። ከዚያም ታሞ ለሞት ደርሶ ሳለ እነሆ አባቴ ተክለ ሃይማኖት ወደ እኔ መጣ በግልጽ ማየዋለሁ እያለ ተናገረ። ከቦት የቆሙትን የእጁን መስቀልና ማዕጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየን እግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑን ወደ ሀገሩ አመጡትና አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በረፍታቸው ጊዜ ልጆቹ እንደጎበኝ ብዙ ቅዱሳን መሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ሀጥም ቢሆን ወደ ክቡር አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቱ አያገቡትም፣ ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ተክለሃይማኖት ሆይ እያለች ወደ እሱ ትጮሃለች። እሱም አባትሽ እኔ እነሆኝ ይላታል። ይህም ነፍስ ይችም ነፍስ ወጥታ በጎኑ ትቀመጣለች። ከዚያም ወደ ርስቷ ትገባለች። የኃጥኡን ነፍስ ብትሆን ወደ አባታችን ወደ ክቡር አባታችን ተክለሃይማኖት ሳያደርሷት ወደ ሲኦል አይወስዷትም። ይህችውም ነፍስ ባየችው ጊዜ ወደ እሱ ትጮሃለች አባቴ አባቴ ትለዋለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ ስሙን በመጥራት ቢሆን መታሰቢያውን በማድረግ በጎ ሥራም የተገኘባት እንደሆነ ወደ ፈጣሪው ይማልዳታል። በተሰጠውም ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። ምስጋና ይሁን ለአብ፣ ለወልድ፣ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዞትርም ለዘላለሙ አሜን። አንድ አምላክ በሚሆን በአብ፣ በወልድ፣ በመንፈስ ቅዱስም መስከረም 25 በዚህ ቀን ታላቅ ነቢይ ዮናስ አረፈ። በመስከረም ቀን የሚከበሩ አመታዊ የቅዱሳን በዓላት፦ ቅዱስ ጎርጎርዮስ ገዳማዊ፣ ቅድስት ክርስቶስ ሠምራ ደብረ ሊባኖስ የገባችበት፣ ቅዱስ አድሊጦስ ሐዋርያ ከሰባ ሁለቱ አርድእት አንዱ፣ አቡነ ሰላማ። ወርሃዊ በዓላት፦ ቅዱስ አቡነ ተክለ ሃይማኖት መምህረ ትሩፋት፣ ቅዱስ ቶማስ ዘመራስ፣ አቡነ ዘዮሐንስ ጻድቅ ዘክብራን፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ ቅዱስ አባ ሙሴ ጸሊም ኢትዮጵያዊ። ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታብይም፣ ብቻዬን ይድላኝ አያሰኝም፣ አያበሳጭም፣ ክፉ ነገርንም አያሳስብም። ከእውነት ጋር ደስ ይለዋል እንጂ ስለ አመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። አንደኛ ቆርንጦስ 13 ቁጥር አራት የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን እናቶቻችን በረከተ ረቤት ያሳትፈን። በጸሎታችሁ አስቡን አትርሱን፣ ያሉትም በእያሉበት ያስብልን። አቡነ ዘበ ሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለት